ሰላም የተወደዳችሁ እንዴት አላችሁ? ዛሬ ደግሞ አንድ ኮንተንት ወደ እናንተ ይዤ መጥቻለሁ። ይህ ኮንተንት የሀገራችንን ግብርና ኢንዱስትሪ ውጤታማ ወይም ደግሞ ኤፊሽንት ከማድረግ አኳያ ዓለም በምን አይነት ዳይሬክሽን ነው እየሄደ ያለው የሚለውን ነገር በጥቂቱ አስቃኛችኋለሁ። የኛ ሀገር ደግሞ አካሄዳችን ምን ይመስላል እና ችግሮቻችን ብዬ አሰብኳቸው ነገሮች እስከዛሬ ስሰራ ቻሌንጅ ያደረጉኝን ጥቂት ነገሮች በዚህ ጠቅሼ የላቸው አስልፋለው ሶሉሽንንም በዛ ውስጥ አስቀምጣለሁ ብዬ አስባለሁ። የመጀመሪያ ውስ ግብርናችንን ኢፊሽንት ከማድረግ አኳያ የመጀመሪያው ነገር ቴክኖሎጂዎችን መጠቀም መቻል ማለት ነው። በአለም በዚህ ሰዓት በጣም በሚገርም ሁኔታ አሁን ለምሳሌ ዴሪ ፋርምን ብንወስድ፣ ዴሪ ፋርም በእኛ ሀገር ሲቹዌሽን መኖ፣ ወተት፣ ከብት፣ እራሱ ገበሬውን ነው እንደ አንድ ነገር የሚታየው ሶ እ አራቱ ነገሮች ተቀናጅተው የሚያመጡት ውጤት እንደሆነ ተደርጎ ነው የሚታሰበው። ነገር ግን በአለም ዙሪያ በዴሪ ኢንዱስትሪ ውስጥ በጣም በከፍተኛ ሁኔታ ከፍተኛ ኢንቨስትመንት የሚደረግበት አንዱ ነገር ቴክኖሎጂ ወይም ደግሞ ሜካናይዜሽንም ልንለው እንችላለን። አሁን ደግሞ ኤአይ በጣም ብዙዎቹን ነገሮች እየተካየ ሄደ እንዳለ ታውቃላችሁ። በግብርና ኢንዱስትሪ ውስጥም ኤአይ የሚኖረው ሚና ቀላል የሚባል አይደለም። መኖ ከማምረት አኳያ በጣም የተለያዩ ቴክኖሎጂዎች ከዚህ ጋር ተያይዘው በየዓመቱ ወደ ማርኬት ይገባሉ። ኖቶን ሊዛት ከመኖ ጋር በተያያዘ ብቻ በዓለም ዙሪያ በዚህ ሰዓት የላስት ይር ጥናት ነው የምነግራችሁ ከ18 ቢሊዮን የአሜሪካን ዶላር በላይ መኖ ጋር ተያይዞ የሚመረቱ ቴክኖሎጂዎች ላይ ገበሬዎች ኢንቨስት ያደርጋሉ። ያ ማለት በምዕራቡ ዓለም የሚገኝ አንድ የምዕራብ ሀገር ዜጋ ለሰራተኛ የሚያወጣው ኤክስፔንስ በጣም ትንሽ ነው፣ ወይም ደግሞ 5 መቶ ከብት ባልና ሚስት ሆኖ ማኔጅ ሲያደርጉ የምታዩበት አንዱ ምክንያት ቴክኖሎጂ ላይ የሚያደርጉት ኢንቨስትመንት ነው ማለት ነው። ያንን ደግሞ ባንኮቻቸውን በከፍተኛ ሁኔታ ፋይናንስ ያደርጓቸዋል። ሶ ውጤታማም ያደርጋቸዋል። ይህን ማድረጋቸው ምን ይጠቅማቸዋል? የሰው ልጅ ስልቹ ነው። አንድ አይነት ስራ በጣም በተደጋጋሚ ለመስራት ሰልች ይሆናል። ነገር ግን እነኚህን የኤይ ቴክኖሎጂዎች ስንጠቀም ያለመታከት ለከብቶቻችን የሚያስፈልጋቸውን መኖ ኳሊቲ በተፈለገው ሲዝን፣ በተፈለገው ጊዜ፣ በተፈለገው ቦታ ማድረስ ወይም ደግሞ ዲሊቨር ማድረግ ስለሚችሉ ማለት ነው ይሄ ታቸው ላይ በጣም ከፍተኛ የሆነ ለውጥ እንዲያመጡ የሚያስችል ወይም ደግሞ ከፍተኛ የሆነ ኢፊሸንሲ የሚያስመዘግቡበት አንዱ ቴክኒክ ነው ማለት ነው። ሌላው ደግሞ ከዌስት ማኔጅመንት ጋር ተያይዞ ያለውን ነገር ነው የምናየው። የከብቶቻቸውን ዌስት ማኔጅ ከማድረግ አኳያ ሌበር እኛ ሀገር በከፍተኛ ሁኔታ ሌበር እንድንጠቀም ይጠበቃል። ነገር ግን ሌበር አንደኛ በምንፈልገው መጠን ሁልጊዜ ያንን ነገር ሊያስተካክልልን አይችልም። ሁለተኛ ነገር ደግሞ ያንን ባላደረገ ቁጥር ስራው ላይ የሚያመጣው ተጽዕኖ ቀላል አይሆንም። ከብቶቻችን በበሽታ ሊጠቁ ይችላሉ። የተለያዩ አይነት ኬዞች ላይ ተጋላጭ ሊሆኑ ይችላሉ። በተደጋጋሚ በትክክለኛው ሰዓት መደረግ ያለበትን ነገር ኦንታይም ማድረግ ካልቻለን ያ ነገር ከብቶቻችን ላይ የሚያመጣው ኢምፕሊኬሽን በጣም ከፍተኛ ይሆናል ማለት ነው። ሶ ከዌስት ማኔጅመንት አኳያ እንዲሁ ከፍ ያለ ኢንቨስትመንት ሎንግ ተርም ኢንቨስትመንት ነው። በአንድ ጊዜ ኢንቨስት አድርገውት፣ ነገር ግን ያንን ያወጡትን ነገር በጣም በረጅም ጊዜ ሪስቶር አድርገው ወደ ገቢያቸው የሚመልሱበት አይነት አንዱ የኢንቨስትመንት አይነት ነው። ሌላው ምርቱ ከወጣ በኋላ ማኔጅ የምናደርግበት ወይም ደግሞ ምርቱን ለማውጣት የምንጠቀምባቸው ቴክኖሎጂዎች ናቸው። ለምሳሌ አለባን በተመለከተ ሊሆን ይችላል። ኦልሞስት እኛ ሀገር አለባን በተመለከተ ኦልሞስት በጣም ከኋላ ነን ያለ ነው። ኢቨን እኛ ፋርም ላይ የምንጠቀምባቸው ቴክኖሎጂዎች ምናልባትም ምዕራባውያን ከሃያ አምስት ዓመትና ከሰላሳ ዓመት በፊት ሲጠቀሙባቸው የነበሩ ቴክኖሎጂዎች ናቸው። ምናልባት አሁን አንድ ስቴፕ በሚቀጥለው ወር አድቫንስ የማድረግ እቅዳለን ያ ደግሞ አንደኛ ሌበር ኤፊሽንት እንድንሆን ያደርገናል ወይም ደግሞ የሰው ኃይልን በአግባቡ መጠቀም እንድንችል ያደርገናል። ሁለተኛው ነገር ደግሞ ምርታችንንም በከፍተኛ ሁኔታ እንድናሳድግ ያደርገናል። ከንጽህና አኳያ በጣም ንጹህ በሆነ ሁኔታ ምርታችንን የምናወጣበት ወይም ደግሞ የምንጠቀምበትን አይነት እድል ይፈጥርልናል ማለት ነው። ሌላው ነገር ከሆል ሀዝባንደሪውን ወይም ደግሞ ዴይሪ ፋርሙን ማኔጅ ከማድረግ ሲስተም ከመዘርጋት አኳያ ባህላዊ በሆነ መንገድ ሪከርድ የምናደርግባቸውን ሲስተሞች የሚቀይሩ አዳዲስ ቴክኖሎጂዎችን ኢምፕልመንት ማድረግ የምንችልባቸው ይህን እንደውም በቀላሉ እኛ አዶፕት አድርገን በትንሽዬ ክፍያ መጠቀም የምንችልባቸው የተለያዩ አይነት አፕሊኬሽኖች ወይም ሶፍትዌሮች አቬለብል ናቸው ናቸው እንደውም በስሞል ስኬል ሌቨል መጠቀም የምንችልባቸውም የተለያዩ ሶፍትዌሮች አሉ። እነኛን መጠቀም በራሱ ኤፊሸንት እንድንሆን ያደርገናል። ብዙ ጊዜ መመዝገብ ላይ በጣም ወደኋላ እየቀረን ስለምንሄድ ማለት ነው። ሶ ቴክኖሎጂዎች በጣም በከፍተኛ ሁኔታ ኢንተርቪን ካላደረጉ በስተቀር ኢንዱስትሪውን ወደፊት ማምጣት አይቻልም። ብዙ ጊዜ ከስራ እድል ፈጠራ ጋር በተገናኘ ብዙ ሰዎች ኮምፕሌን ያደርጋሉ። ይህን ያህል ከብት ኖሮ በምን ያህል ሰራተኛ ነው የምትሰራው፣ ምንድን ነው የምታደርገው የሚለውን ነገር ብዙ ሰዎች ይጠይቃሉ። አንደኛ በሰው ኃይል ማሰራት በራሱ እንደምታውቁት እኛ ሀገር ግብርና ላይ ያለው አመለካከት ደካማ ከመሆኑ አንጻር ልጆች በቤተሰ ቻቸው መካከል በሚያድጉበት ሰዓት አደራህን ልጄ ጠንክረ ተማር፣ እንደኔ ገበሬ እንዳትሆን ብለው አባቶች ይናገራሉ፣ እናቶች ይናገራሉ። ግብርናን እርግማን እንደሆነ አስዩም አድርጎ በሚያድግ ማህበረሰብ መካከል እንዲህ አይነት ቴክኖሎጂዎችን አዶፕት በማድረግ ግብርናችንን ማዘመን ካልቻለን፣ መቀየር ካልቻለን በስተቀር በቀላሉ ነገሮች መቀየር ስለማይችሉ ማለት ነው ሶ ብዙ ጊዜ ከስራ እድል ፈጠራ ጋር የሚወራ ወሬ ቴክኖሎጂዎችን አድቫንስ አድርገው ከኋላ ዴይሪ ኢንዱስትሪ ዲማንድ የሚያደርገውን ቴክኖሎጂ ማኒፋክቸር የሚያደርጉ አካላትን ከመጥቀም ጋር ተያይዞ ካልኩሌት የሚደረግ ነው ወይም ደግሞ የሚመዘን ይሆናል ማለት ነው። ስለዚህ ባደጉት ሀገራት ዴይሪ ኢንዱስትሪው ሁልጊዜ ከወተት ጋር ወይ ከሳር ጋር ወይ ከገበሬና ከከብቶቹ ጋር ብቻ ሳይሆን የሚያያዘው እነኚህን ፋይናል ፕሮዳክት የሆነውን ወተት ከማምረት ጋር ተያይዞ ከመሰረቱ እስከ መጨረሻ ኢንድ ፕሮዳክት ወይም ደግሞ ወተት በኋላ ላይ ተቀናብሮ ምን እንደሚሆን ታውቁታላችሁ። ወተት ወደ ተለያየ አይነት ነገር ኤክስትራክት ይደረጋል፣ ሜዲኬሽን ውስጥ ይገባል። የወተት ፕሮዳክቶች ለሜዲሲን ይጠቀማሉ፣ ሰው ለምግብነት ይጠቀማቸዋል። እንዲሁም ደግሞ ለተለያየ አይነት ኢንዱስትሪዎች አሁን ለምሳሌ እዚህ ፋርም ከጀርባ የምታዩት ማሽን የከብቶቻችንን ማኒውር ለኢነርጂ ፐርፐስ ተጠቅመን የተረፈውን ተረፈ ምርት ደግሞ ለማዳበሪያነት እንጠቀመዋለን። ሶ ኢንተግሬትድ የሆነና ኢኮኖሚው ላይ በጣም በከፍተኛ ሁኔታ ተጽዕኖ ማምጣት የሚችል እንዲሁም ደግሞ በተለየ ሁኔታ የተለያዩ ኢንዱስትሪዎችን አደሴም ታይም መደገፍ የሚችልና ከተለያዩ ኢንዱስትሪዎች ጋር የተሳሰረ እንደሆነ ኤክስፖሩ እንዲኖራችሁ ያክል ይህን ቪዲዮ ሰራውላችሁ። አመሰግናለሁ።